ትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር ዳግም መጀመሩን የብሔራዊ ተሃድሶ ኮሚሽን አስታውቋል። የተለያዩ ዓለም አቀፍ ድርጅቶችና የሀገራት ተወካዮች በመቀሌ የተሃድሶ ማዕከል በመገኘትም የስራ ሂደቱን ተመልክተዋል። አሁን ላይም በሁለት የተሃድሶ ማዕከላት የቀድሞ ተዋጊዎችን በመቀበል እየተስተናገዱ መሆኑን የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላውን ተናግረዋል። አሁን ላይ ጊዜው አስተዳደሩ ወደ ቦታው በመመለሱና አዲስ ፕሬዝዳንትም ስራቸውን ስለጀመሩ የዚህን ስራ መቀጠል ቀደም ብለን ውይይት በማድረግ ባለፈው ሳምንት ሚያዝያ ሁለት ቅበላ በሁለቱ ማዕከላት ጀምረናል። በመቀሌ እና በደጋሙስ ማዕከል ቅበላ ጀምረናል። ይህንንም በማስመልከት ይህ ስራ እንዴት እየሄደ እንዳለ እንዲመለከቱ የዲዲአር አጋሮቻችንን በዛሬው ቀን የተወሰኑትን ይዘን መተን ከኛ ጋር እንዳዩት አድርገናል። በመሆኑም ስራውን ተመልክተው የሚኖራቸውን ድጋፍ በቀጣይነት እንዲያጠናክሩ እንጠብቃለን። በመጀመሪያው ምዕራፍ 60 ሺ የቀድሞ ተዋጊዎችን በሶስት ወራት ውስጥ መልሶ ለማቋቋም እየተሰራ መሆኑንም የብሔራዊ ተሃድሶ ኮሚሽነሩ ገልጿል። እስካሁንም በትግራይ ክልል 12 ሺህ ገደማ ማስተናገድም ተችሏል ብለዋል። በጠቅላላም እንደ ሀገር 25 ሺ የቀድሞ ታጣቂዎችን የመልሶ ማቋቋም ስራ መሰራቱንም አንስተዋል። ባለፈው አንድ ሳምንት እንግዲህ ያው ባለፉት ወራት ልምዱም ስለነበረን ከአምስት ሺህ በላይ ቀድሞ ተዋጊዎች በዚህ ፕሮሰስ ውስጥ አሁን ላይ እያለፉ ይገኛሉ። በአጠቃላይ በትግራይ ክልል ያለን ኤንጌጅመንት አሁን ላይ ከአስራ ሁለት ሺህ አካባቢ እየደረሰ ነው ማለት ነው። እንደ ሀገር የሶስቱን ክልሎች ስንደምረው የቀድሞ ተዋጊዎች በእኛ የስልጠና ሂደት ያለፉ ዲሞብላይዝድ የሆኑና ወደ ማህበረሰቡ እንዲቀላቀሉ ያደረግናቸው ከ25000 ደርሰዋል ማለት ነው። ይሄ ለኮሚሽኑ ትልቅ የስራ ማይልስቶን አድርገን እንወስደዋለን። ነገር ግን ሰፊውና ትልቁ ስራችን አሁንም ከፊት ነው ያለው 371 የቀድሞ ተዋጊዎችን ዲሞብላይዝ እንድናደረግ ይጠበቃል። በትግራይ ክልል እየተካሄደ ያለው የቀድሞ ተዋጊዎችን መልሶ የማቋቋም ስራ ተጠናክሮ እንዲቀጠል የጊዜው አስተዳደሩ ቁርጠኛ መሆኑንም በጊዜው አስተዳደር የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ሌትናል ጀነራል ፍስሃ ኪዳኑ ገልጸዋል። እንደ ትግራይ ክልል እንደ ጊዜያዊ አስተዳደር የዲዲአር ስራዎችን ቀጣይ ቀጣይነትን እንጠብቀው እንዲሄዱ ፍላጎት አለን። በተግባርም ያሳየና ያለ ነው። የቀድሞ ተዋጊዎችን መልሶ የማቋቋም ስራ ውጤታማ እንዲሆን የተባበሩት መንግስታት ድርጅት ኤጀንሲዎች በአጋርነት እየሰሩ መሆኑንም የተባበሩት መንግስታት ድርጅት በኢትዮጵያ ተወካይ ሳሙኤል ገባይዴዶ ተናግረዋል። አሁን ላይ የተባበሩት መንግስታት ድርጅት የልማት ፕሮግራም ሀገሮችን በማስተባበር ጭምር የቀድሞ ተዋጊዎችን መልሶ የማቋቋሙን መርሃ ግብር እየደገፈ ነው። ይህ እንዲተገበርም ከብሔራዊ ተሃድሶ ኮሚሽን ጋር በአጋርነት እየሰራን ነው። የተባበሩት መንግስታት ድርጅት ኤጀንሲዎች በድህረ ግጭት የመልሶ ማቋቋም ስራዎች ላይም በትግራይ ክልል እየተሳተፉ ነው። የቀድሞ ተዋጊዎችን መልሶ የማቋቋም ተግባሩ ዘላቂ ሰላምን ከማስፈን አንጻር የራሱ ሚና እንደሚጫወት የተገለጸ ሲሆን ውጤታማ እንዲሆን አጋር አካላት ድጋፋቸው እንዲያጠናክሩም ተጠይቋል። ለኢቲቪ ሙሉ ግርማይ ነኝ፣ መቀሌ